አሌኩም ራህምቱላህ በረካቱ ድና የተከበራችሁ የቻይና ቤተሰብወ እንደት ናቸው? ሰላም ናቸው? የዛሬ የት እንገኛለን? በዋዲ ወርቅ ቤቱን። በውጭ ነው የምናየው፣ ውስጥ መግባት የለም ናቸዋለን። እንዴት ናቸው? በተረፈ ሽቅ ቦጣ፣ ሽቅ ቦጣ እና ወዲህ ቀኝ ታጠፊ እና በዋዲ የተዝናናነው ከመዝናናት ወደ መጉላላት እንዳትሉ ደግሞ ጀዋል አሰራን ጀዋል ተበላሽቶ ነበር። የጓደኛችን የወርቅ ቤት እኮ ግባ ነበር አለ ኩልሀል። ይኸው እዚ ጋ ወርቅ ቤት አለ። እንግዲህ ወርቅ ላለው ወርቅ ነፍ ነው። ጓደ ለፈለጋችሁ በዋድ መታችሁ ወርቅ ግዙ ማለት ነው። ሞባይል ለፈለጋችሁ

ጂንስ ምናምን ብለው እዛ ይፈለጋችሁ በዝጋ በዝጋ በዝጋ፣ የምፈልገው ካላለ በዝቹ እንውጣ። አዲ ያለ አጠገብ እዚህ አለ። በጂንስ ቢሆን አሪፍ ነው። አዎ ጂንስ ውድ ነው የሚሆንብህ። ምርጥ ነበር ምርጥ ነበር የሚሆነው፣ በጂንስ ቢገኝ ግን በጂንስ የለምስ። ታጣይ አጣር እንዲያረሳን ጠይቅ

በፈለጋችሁት አይነት አድዞራ ስቄር ክቤር ይስቅብኛል ራራስታይል ው አታይል ነው አለኩል ያው ያለነው ተወርቅ ቤት ወተን ተጀዋል ቤት ወተን አሁን የት እንገኛለን? አበያ በሃምሳ ብር በስሳ ብር በሰባ ብር በፈለጋችሁት አይነት አበያ ምርጫ ያሳያችኋል ያ በአይነት ነው ያለው ማለት ነው። ያው እንግዲህ ብር ካለ ሁሉም ነገር አለ ነው የሚባለው። ብር ካላችሁ የማትገዙት ነገር የላችሁ። ማነው ነገር ብር ይኖራችሁ። እዚጋ የሚያስፈልገው ብር ነው። አምስጣ ሽሽሪን ሻንጣ በፈለጋችሁበት አይነት የፈለጋችሁት ዲዛይን ሾፎን ሻንጣ ሻንጣ ወላ ደስ ሲሉ ያምራሉ ሳ።

እሷም ነብሱ እሺ አይናት ምክንያቱም የምትይዘው ጀዋልና እስ አንዲ ሽቱ ብቻ ነው የምትይዘው። ናው ያው ይሄንን ይመስላል። ያው ታውቃላችሁ፣ ሰው ይበዛበታል፣ ዛህማ ይበዛል